ያፌትና ፄወን በር ላይ ቆመው እየተጨቃጨቁ እያለ ናታን ይደርስባቸዋል። በመጀመሪያ ልክ በሩን ስትከፍት ያፌት እንደሆነ ስታውቅ ፄወን በጣም ተኮሻትራ እያየችው ነበር። ከዛም ምንድን ነው እንደዚህ ኩሽተር ብለሽ የምታየኝ ሲላት ምን ትለዋለች? እኔ እንጃ ለምን እንደሆነ ባላውቅም ውስጤ ይጠላሃል አልወድህም ትለዋለች። ከዛም ለምን እንደዛ አልሽ ሲላት ያፌት ጽ አሁንም አላውቅም። በዛ ላይ በጣም ውሸታም ነህ ትለዋለች እኮ። ለምን እንደዛ አልሸኝ ሲላት ቤታችንን ገዝተህ ተከራይቸው ነው አልከኝ ብላ ትለዋለች። ከዛም ያፊት ውይ፣ የኔ ውድ እኔ እኮ አንቺ እንድትነቂ በማሰብ ነው ያንን ነገር ያደረግኩት እያለ ይላታል። ይሄንን እየተባባሉ እያለ ናታን ከቤት ይመጣና ፂ ይላታል። አቤት ልና ወደ ናታን ዘወር ስትል አጠገቧ ሊደርስ ትንሽ ነው የቀረው። ምን ሆነች ነው ማንን እያወራች ነው? ይላታል። ከዛ ምጽ ቶሎ ብላ እንዲተያዩ ስላልፈለገች አይ ዝም ብሎ ሰው ነው ትለዋለች። ያፌትም እዛው በቆመበት እያለ ናታን ሄድና ማን ነው ቆይማ፣ መታወቂያ ያልፈለገ ሰው እንዲታይ ያልፈለግሽው ሰው ማን ነው ይልና፣ ቀጥታ ወደሱ ጋር ይሄድና በሩን ክፍት ያደርግባታል። እሷ መጀመሪያ ሙሉ ለሙሉ አልከፈተችውም ነበር። እንዲሁም ልትዘጋ ፈልጋ ግን ደግሞ ናታን ቀጥታ ወደ አጠገባቸው ሄዶ ሲያየው፣ እንዴት ነህ ያፌት፣ ሰላም ነህ፣ ደህና ነህ፣ ምን እግር ጣለህ እያለ ይጠይቀዋል። ሰላም፣ ሰላም ውድና የተከበራችሁ ውድ የቻናል የቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት እንዴት ናችሁልኝ? እንዴት ከረማችሁ? ከስንት ጊዜ መጠፋፋት ከስንት ጊዜ መጠፋፋት በኋላ ወደ ቻናሌ ተመልሻለሁ ማለት ነው። እስከ ዛሬ አብራችሁ የቆየችው ጓደኛዬ ነበረች እጅግ በጣም አድርጌ ነው የማመሰግነው የኔ ውድ ጓደኛ። በዚሁ አጋጣሚ ሁላችሁም አመስግኑልኝ ማለት ነው። እንግዲህ ለአንድ ወር ያክል እኔ አልነበርኩም ቻናሌ ላይ እሷ ነበረች እየሰራችልኝ የነበረው ማለት ነው። እንዳንዴት ናችሁልኝ? እናንተ ኔጋ ሁሉ ሰላም ነው አልሐምዱሊላ። እንግዲህ እንዴት ተለመደው ዛሬም በተወዳጁ በሐረግ ድራማ ነው የተከሰትኩት። ያፌ ቀጥታ ቤታቸው ድረስ መጥቷል ማለት ነው። ቤታቸውም ከመጣ በኋላ ናታን ውስጥ ስለነበረ ጽ እና በር ላይ እያወራችው የነበረችው ግን ደግሞ ናታን አጋጣሚ ወጣና ያፌትን አየው ማለት ነው በር ላይ ከዛም ምንግር ብሎ ሲጠይቀው እንግዲህ ሰርግ ሊጠራቸው እንደመጣ ይነግረዋል ማለት ነው። እናም በዚሁ አጋጣሚ እንግዲህ ናታንም እሺ በቃ ችግር የለውም ሰርጉማ እንመጣለን ይለዋል። ሲ ምን ትለዋለች፣ ወንድሜ ምን እያልክ ነው እያለኝ ትለዋለኝ። ከዛም ያፌትም ደሞ እንደዛ ነው የሚሻልህ እመጣለሁ ብትለኝ ይሻልሃል በማለት ባጭሩ መልስ ይመልስለትና ይሄዳል። ሲ ደግሞ በጣም ተናዳ በሩን በኃይል ወረራው ወደ ቤት ገብታለች። የቤት ውስጥ ገብታ ሁሉም ሳሎን ላይ ቁጭ ብለው ነበረ እና ሲያይዋት በጣም ደንግጠዋል። ምን ሆነሽ ነው? ለምንድን ነው እንደዚህ የተበሳጨሽው? እያለች ትጠይቃታለች። ከዛም ትጠይቃት እሷም ደግሞ ወንድሜን መከሩት፣ እያደረገ ያለው ነገር በጣም ስህተት ነው ትላለች። ከዛም እንግዲህ የናታን ሚስት የነበረችው እንደው ስሟ ጠፋብኝ እሷም ቆይ ምን ሆናችሁ ነው? ለምንድነው እንደዚህ ግራ የተጋባችሁት? ማን ነው የመጣው? ለምንድነው ነው የማትናገሩት? እያለ ትጠይቃችኋለች። ከዛ አምጺ የመጣውማ የወንድምሽ ባል ነው፣ ወደፊት ሰርግ አይደለ ለዛ ለሰርጉ ሊጠራን ነው እንድንታደምለት ብላ ትላታለች። ከዛም ምን ትላለች? እሷም ናታን ይሄን ያክል ፈዛዛ እንዴት ሆነማ? አንፈቅድልህም። ለምንድነው ነቃ ማት ትለው እያለች ትለዋለች እሱም እንግዲህ እስኪ ንገሪኝ፣ እንዴት አድርጌ ነው ሁሉን ነገር ላስተካክለው የምችለው? በቃ አልፈልግህም፣ ሄድልኝ ብላኛለች እኮ እያለ ይላታል። እንደዛ ብትልህም እራሱ እኔንም እኮ የዛ ጊዜ አልፈልግሽም ብለኸኝ ነበር። ግን አንተ አልፈልግሽም ብትለኝም እኔ አራኩህም ሁልጊዜም ከጎንህ ነበርኩኝ ትለዋለች። ናታንም ደግሞ አዎ ከጎኔ ነሽ፣ ግን ደግሞ አንቺ ከኔ ጋለሽ ማለት ኤፍራታን ከመውደድ ወይም ከማፍቀር አላገደኝም። አብሬሽ ልተኛ እችላለሁ፣ ግን ደግሞ ኤፍራታን ሁሌም ነው የመወዳት በማለት ይመልስላታል። ማለት ነው ያው እንግዲህ ያፌት ኤፍራታን አገባለሁ እያለ ድቡንቅ እያለ ነው የሰርጋቸው መጨረሻ እውነትም። ናታን ሰርጉ ላይ ይሄዳል ወይንስ አይሄድም? ይሄ ነገር ለሁላችንም ጥያቄ ነው። ሲ በጣም ተናዳበታለች። ወንድሜ ምን ነክቷል? ለምንድነው እንደዚህ አይነት ነገር የምትናገረው? በማለት በጣም ተቆጥታበታለች። ናታንም ደግሞ ደሞ ፋድርጌ ሽራ አድርጌ እድራችኋለሁ እንታደማለን ሰርጉ ላይ በማለት ነው የመለሰለት። ውድና የተከበሯቸው ቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እናንተን ዘና ፈታ በሚያደርጋችሁ እስከምንገናኝ ድረስ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ በዝቶ ይትረፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ በዚህ ሁለት ሰናበታችሁ ቪዲዮ እንደረስረዝምባችሁ ብዬ ነው ኢንሻላህ ቀጣይ ላይ እመጣለሁኝ ባይ ባይ ውድ ቤተሰብ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እቀበላለሁ